እሺ አንደኛ ቅጣት 30 ቁጭ ብድግ ስራ። በሶስት ሺህ ምንም ልቀጣ አልችልም። ሁለተኛ ቅጣት ኮልጌት ከንፈርህን እና ይህን ትቀበልኛለህ። ሶስተኛ ቅጣት ቁራሌ ስላለ ኮተት ሰብስበህ እንደ ቁራሌ አይነት እንደዚህ ነገር ይዘህ ማለት ነው በቃ

ዘጠና ስድስት አለብኝ ዳዳ፣ ምንድን ዘጠና ስድስት ወንድ፣ አንድ አበባ ሙሉ ትሽም ብሩክ። የዛ ሚያን ተለመደ አበባ በማርያም ካልተባለ ካትሰጥም እንዴ ብሩክ? አረ አንተ በጣም ማይሆን ሰውን፣ አበባ አይሰጥም። አስራ አራት ደርሶ አንተ ስጥ አበባ አራኩኝ ሰጥቼ ይላል እንደ ይቆጥራል እንደ የሚሰጠው ነው እኮ ይመስለዋል። አንተ ትንሽ ቆይተህ ከቲክቶክ ካምፓኒ ጋር ብለህ እንጂ ወንድም ኮንፊት ኮንፊት ጋይስ አረ ጋይስ እንድበት ትሪፕል ነው፣ በሶስት ነው የሚባዛው። ሰዎች እንድበት አላልኩም፣ ያለውን ሰጠው።

እዚህ ከሞላ ሚታሉ ጋር ካራክተር መቀየር አለባቸው። እንዲጎበዝ ከሆነ ያሉ